የክርስቲያኖች ተግባር ምንድን ነው? የክርስቲያኖች መገለጫ ምንድን ነው? የክርስቲያኖች ስራ ምንድን ነው ማለት ካየን እለት እለት እግዚአብሔርን ማየት ነው። ቀሆነው የነገረን ደግሞ ሐሳቡ እንደ እግዚአብሔር ሐሳብ መሆኑን ልቡ እንደ እግዚአብሔር ልብ መሆኑን ፈቃዱ እንደ ፈቃድ እንደ እግዚአብሔር ፈቃድ መሆኑን ሰው አይደለም የመሰከረለት ራሱ እግዚአብሔር ነው። የሃይማኖታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስ ክርስቶስን ተመልከቱ ይላል። እርሱን የሚያዩ ዓይኖች ደግሞ ንዑዳን ክቡራን ናቸው። እርሱን የሚሰሙ ጆሮች ንዑዳን ክቡራን ናቸው። እንደዚያ ነው የተጻፈው። የእግዚአብሔርን ቃል በማሰብ የሚኖሩ የእግዚአብሔርን ቃል ሕይወት አድርገው የሚኖሩ እግዚአብሔር ትዝ ትዝ ይላቸዋል በስራቸው ሁሉ። አሁን ትሰማላችሁ የሚዲያ ጦርነት፣ ኢየሱስ ክርስቶስ እንዲህ ነው እንዲያ ነው፣ ድንግል ማርያም እንዲህ ናት እንዲያ ናት። ፈተና እኮ ነው። ትዕቢቱ አይቻልም። ልቡ እንዴት እንደሚያብጥ በዚህ በምድራዊ ነገር እንኳን የምናየው ነገር ብዙ ነው። ሰው የሰው ምስክርነት እንኳን ሲያገኝ ከኔ የተሻለ ማናለ ብሎ እኮ ነው የሚያስበው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አሜን ባሰባሰበን በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? አሜን እግዚአብሔር ይመስገን ብለን ቃሉን እየሰማን ስሙን በዝማሬ አፋችንን ሞልተን እያመሰገንን በመመስገኛው ስፍራ እንድናመሽ የፈቀደልን የሰበሰበን የአባቶቻችን ቅዱሳን አምላክ ልዑለ ባሕሪ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። እውነተኛውን ፀሐይ ያየንባት ምሥራቃችን የሚበላውን የሕይወት ምግብና የሚጠጣውን የሕይወት መጠጥ ወልዳ የሰጠችን እማ አምላክ ወላዲታ አምላክ ምዕራገ ጸሎት ድንግል ማርያም ምስጋና ይድረሳት። የትፈጥኖ ደራሹ የታላቁ መልአክ የቅዱስ ኡራኤል በረከት ከሁላችን ጋር ይሁን። ይልቁንም በዛሬው ዕለት የመታሰቢያ በዓላቸው የሚከበርላቸው ቅድስት ሀገር ኢትዮጵያን በወንጌል ያረሱ የኢትዮጵያውያንን ልብ በቃለ እግዚአብሔር ያረሰረሱ ምድራዊ ካህን ሲሆኑ ከሰማያውያን ካህናት ጋራ የሥላሴን ዙፋን ያጠኑ ብርሃነ ኢትዮጵያ ጻድቁ አቡነ ተክለ ሃይማኖት በረከታቸው ይድረሰን። ዘልፈ ርእዮ ለእግዚአብሔር ቅድሜየ እስመ በየማንየ እይትሃወክ እግዚአብሔርን ዘወትር በፊቴ አየዋለሁ በቀኜም ነውና አልታወክም፣ ይላል መዝሙረኛው ቅዱስ ዳዊት። ቃሉን ሁላችሁም እንድትናገሩት በአክብሮት ጋብዛችኋለሁ። ዘልፈ እሪዮ በሉ። ዘልፈ እሪዮ ለእግዚአብሔር ቅድሜየ እስመ በየማንየ ኢይትሐወክ። እስኪ እናንተ በሉት ንገሩኝ፣ እንጂ ጥሩ ሸምዳጅ የለም ሸምዳጅ ተማሪ ቀቤ የሚያደርግ ይህ እኮ መዝሙረ ዳዊት ነው። እሺ ሰዓት እንዳንወስድ፣ እግዚአብሔርን በሉ፣ ዘወትር በፊቴ አየዋለሁ፣ በቀኜ ነውና አልታወክም። ማንን አየዋለሁ? አቤት መታደል! አው ዲኮ የታደሉ የእግዚአብሔር ሰዎች የተመረጡ የእግዚአብሔር ሰዎች ዘወትር በዓይናቸው እግዚአብሔርን ያያሉ። ዘወትር በልቦናቸው እግዚአብሔርን ያስባሉ። እርሶን በማምለክ እርሶን በመፍራት ይኖራሉ። ይህ የተወደደ የእግዚአብሔር ሰው ይሄን ነው የሚነግረን። ዘወትር እግዚአብሔርን አየዋለሁ። እግዚአብሔርን በዙፋኑ መለከተዋለሁ። እግዚአብሔርን በአምላክነቱ አየዋለሁ። እግዚአብሔርን በጌትነቱ አየዋለሁ። በቀኜም ነውና አልታወክም። የሚያውቁ አዋኪዎች በፊቴ አይቆሙም። ምንም ክፉ ምክር ቢመክሩብኝ ደባ ቢሰሩብኝ በተሰወረ ቦታ ሆነው ቢሸምቁብኝ በቀኝ ነውና አልታወቅም፣ አልፈራም፣ አልጨነቅም ይላል። ይሄ ቃል ዝም ብሎ የተነገረ አይደለም። የተናገረውም ሰው ተራ ሰው አይደለም። እግዚአብሔር የወደደው እግዚአብሔር ያከበረው እንደ ሁልጊዜ በያወደ መረቱ ስለምንነግራችሁ ጆሮአችንም ስለለመደው ቀለል አድርገን ልናየው ልንሰማው እንችላለን። ይህንን የተናገረው ሰው እግዚአብሔር ያከበረው ሰው ነው። እግዚአብሔር በቃሉ የመሰከረለት ሰው ነው። አዎ እንደ ልቤ የሆነ ልቡ እንደ ልቤ፣ ሐሳቡ እንደ ሐሳቤ፣ ፈቃዱ እንደ ፈቃዴ የሆነ የእሴይ ልጅ ዳዊትን አገኘው የተባለለት ሰባት ሀብታት የተሰጡት ክርስቲያኖች አስቡት። ራሱ እግዚአብሔር እንደነገረ የዳዊት ልብ እንደማን ልብ ነው? ንገሩኝ እንደማን ልብ ነው? ይሄ ለሰው አይከብድም፣ ይቻላል። ልቡ እንደ እግዚአብሔር ልብ፣ ፈቃዱ እንደ እግዚአብሔር ፈቃድ፣ ሐሳቡ እንደ እግዚአብሔር ሐሳብ ይሆነለት። እስኪ የእኔና የእናንተን ሐሳብ ለሰከንዳት እድሜ ያስቡት። የትና የት ነው የምንረግጠው? ስንቱን ነው የምናስበው? ስንቱን ነው የምናወጣው የምናወርደው? ፈቃዳችን የትና የት ነው ያለው? ከባድ ነው፣ ከባድ ነው። የእግዚአብሔር ሰው ቅዱስ ዳዊት ግን እንዲህ የሆነና እንዲህ እግዚአብሔርን ያከበረ ሰው ነበረ። ይሄ ነው የነገረን። ደግሞ ይገርማችኋል፣ ሀሳቡ እንደ እግዚአብሔር ሀሳብ መሆኑን፣ ልቡ እንደ እግዚአብሔር ልብ መሆኑን፣ ፈቃዱ እንደ እግዚአብሔር ፈቃድ መሆኑን ሰው አይደለም የመሰከረለት ራሱ እግዚአብሔር ነው። ራሱ እግዚአብሔር እግዚአብሔር ለወዳጁ ሲመሰክርለት ተመልከቱት ታዲያ ይሄንን ቃል ስናስበው ይከብዳል። ዛሬ አይደለም እግዚአብሔር የሚመሰክርለት ሰው ሰው እንኳን የሚመሰክርለት ሰው ማግኘት ከባድ ሆነዋል። ደግሞ ሰው እንደው ወይም ደግሞ ለቅዱስ ዳዊት እግዚአብሔር እንደመሰከረው ለአንድ ሰው ቢመሰከርለት ጉራውስ የሚያስመር ይመስላችኋል? በዚህ ዘመን አይቻልም እኮ ትቢቱ፣ አይቻልም ልቡ እንዴት እንደሚያብጥ በዚህ በምድራዊ ነገር እንኳን የምናየው ነገር ብዙ ነው። ሰው የሰው ምስክርነት እንኳን ሲያገኝ ከኔ የተሻለ ማናለ ብሎ ነው የሚያስበው። ከኔ በላይ ማናለ ብሎ ነው በትዕቢት የሚወጠረው። እንኳን እግዚአብሔር ይቅርና ማለት ነው የምድራውያን ባለስልጣን እንኳን ቢመሰክሩለት ምን ያህል ልቡ እንደሚያጡ ምን ያህል እንደሚንጠራራ ሁላችን የምናየው እውነት ነው። ይህ የእግዚአብሔር ሰው ቅዱስ ዳዊት ግን እግዚአብሔርን የመሰከርለት ሰዓት እንዳልወስድ ወደ ታሪክ አልገባም። ታዲያ ይህ ሰው ነው ዘወትር እግዚአብሔርን በፊቴ አየዋለሁ አለ። ማንን አያለሁ አለ? ንገሩኝ። ማንን አያለሁ አለ? እግዚአብሔርን አየዋለሁ፣ በቀኝም ነውና አልታወክም አለ። በአጭሩ ክርስቲያኖች የክርስቲያኖች ተግባር ምንድን ነው? የክርስቲያኖች መገለጫ ምንድን ነው? የክርስቲያኖች ስራ ምንድን ነው? በለን ካየን ዕለት ዕለት እግዚአብሔርን ማየት ነው። ዕለት ዕለት እግዚአብሔርን መመልከት ነው። ዕለት ዕለት እግዚአብሔርን ማሰብ ነው። የተጠራንበት ዓላማ ይሄ ነው። የክርስትና ትርጓማት ትርጓም ትርጉማችን ይሄ ነው። ይህንን ብርሃን ዓለም ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ ሁለት ቁጥር አንድ ጀምሮ ወስዶ እንዲህ ብሎ ይናገራል የሰማያዊው ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስ ክርስቶስን ተመልከቱ ይላል። ማንን ተመልከቱ? ማንን ተመልከቱ? ኢየሱስ ክርስቶስን ተመልከቱ። አምላካችንን ተመልከቱ። መድኃኒታችንን ተመልከቱ። ፈዋሻችንን ተመልከቱ። እርሱ የሃይማኖታችን ራስ ነው። እርሱ የሃይማኖታችን ሊቀ ካህናት ነው። ክርስቶስን ተመልከቱት ይላል። ስለዚህ የክርስትና ትርጉሙ ይሄ ነው፣ እግዚአብሔርን መመልከት ክርስቶስን መመልከት እርሱን የሚያዩ ዓይኖች ደግሞ ንዑዳን ክቡራን ናቸው። እርሱን የሚሰሙ ጆሮች ንዑዳን ክቡራን ናቸው። እንደዚያ ነው የተጻፈው። አንተን የሚያዩ ዓይኖች ቅዱሳን ናቸው፣ ክቡራን ናቸው ተብለዋል። አንተን የሚሰሙ ጆሮች ንዑዳን ናቸው፣ ክቡራን ናቸው ተብለን ተምረናል። ስለዚህ ክርስትና እግዚአብሔርን ማየት ነው። ግቡ እግዚአብሔርን ማየት፣ እግዚአብሔርን እያዩ እግዚአብሔርን እያሰቡ ከእግዚአብሔር ጋር መኖር ነው። የክርስትና መገለጫው፣ የክርስትና ትርጉሙ እግዚአብሔርን ማየት ነው። ክርስቲያኖች እግዚአብሔርን ማየት ነው። እግዚአብሔርን እንዴት እናየዋለን? ሁለት ነገርን ብቻ ነው የማነሳላችሁ። አንደኛ፣ የመጀመሪያ እግዚአብሔርን የምናየው እግዚአብሔርን የምንመለከተው እግዚአብሔርን የምናስበው በቃሉ ነው። ክብር ለቃሉ ይሁን የእግዚአብሔር ልጆች። አዎ እግዚአብሔርን ማሰብ እግዚአብሔርን ማስታወስ እግዚአብሔርን ማስተንተን ከእግዚአብሔር ጋር መዋል ማደር የምንችለው በቃሉ አማካኝነት ነው የእግዚአብሔር ልጆች። አዎ የእግዚአብሔርን ቃል አብዝተው የሚያነቡ የእግዚአብሔርን ቃል አብዝተው የሚሰሙ የእግዚአብሔርን ቃል በማሰብ የሚኖሩ የእግዚአብሔርን ቃል ሕይወት አድርገው የሚኖሩ እግዚአብሔር ትዝ ትዝ ይላቸዋል። በስራቸው ሁሉ እግዚአብሔር ትዝ ትዝ ይላቸዋል። በመንገዳቸው ሁሉ እግዚአብሔር ትዝ ትዝ ይላቸዋል። በኑሯቸው ሁሉ ለምሳሌ አንዳንድ ጊዜ ክፉ ስራ ስንሰራ ለክርስትናችን የማይመጥን ለስብዕናችን የማይመጥን ስራ ስንሰራ አራቱን አቅጣጫ እናያለን፣ ያለን አይደለ? ወደ ፊታችን እናያለን፣ ወደ ኋላችን እናያለን፣ ወደ ቀኛችን እናያለን፣ ወደ ግራችን እናያለን። ማ የለም አለ ነው የምናየው? ንገሩኛ፣ የላችሁም እንዴ? ማ አለ የለም ነው። አያችሁ፣ ቀኙንም፣ ግራውንም፣ ፊታችንንም፣ ኋላችንንም፣ ጥላችንም ያሰራናል እናያለን። ለጥንቃቄ ብዙ ነገር ለማድረግ እንሞክራለን። ከማን ሽሽት? ከሰው ሽሽት። ሰው እንዳያየን፣ ሰው እንዳያውቅብን ምዕራቡን፣ ምስራቁን፣ ሰሜኑን፣ ደቡቡን ስናይ ግን ወደ ላይ ቀና ብለን የሚያየን አናየውም። አዎ የሚያየንን አናየውም። ምን ምን የማይከለክለውን እግዚአብሔርን እግዚአብሔር ያየኛል ማለትን ትዝ አይለንም? የእግዚአብሔርን ቃል የሚሰማ ግን ሰውን ሳይሆን የሚፈራው እግዚአብሔርን ይፈራል። እግዚአብሔርን የሚያይ ትውልድ መጥፎ ነገር ለማድረግ የሚሆን ለሌላ ነገር እግዚአብሔር ያየኛል ይላል። እግዚአብሔር ያየኛል፣ ይህን እንዴት አደርገዋለሁ፣ ይህን እንዴት ነው ፈጽመዋለሁ ብሎ ይጨንቃል። ስለዚህ ባጭሩ እግዚአብሔርን ዘወትር ማየት የምንችለው እግዚአብሔር ዘወትር መመልከት የምንችለው በቃሉ በኩል ነው። በቃሎ መሰረት እግዚአብሔርን ማየት እንድንችል ከእግዚአብሔር ጋር መኖር እንድንችል እግዚአብሔር ይፍቀድልን። የእግዚአብሔር ልጆች አዎ፣ ሁለተኛ እግዚአብሔርን ማየት የቻልን ነው፣ እግዚአብሔርን ያየ ነው በእናታችን በእመቤታችን በቅድስት ድንግል ማርያም ነው። እናታችን ድንግል ማርያም እግዚአብሔርን ያየንባት መነጽራችን ናት። የማይወሰነው የተወሰነባት፣ የማይታየው የታየባት፣ ረቂቁ ግዙፍ የሆነባት የሚገርም እኮ ነው። የሚገርም እኮ ነው። ሰማይና ምድር የማይወስኑትን በማህፀኗ የወሰነች ያው ኪሩቤል ሱራፌል በመንቀጥቀጥ የሚሸከሙትን ፊቱን እንኳን ሳያዩት የሚኖሩትን ዘጠኝ ወር ከአምስት ቀን በማህፀኗ ተሸከመች። ዓለም አምላክ አምላክ ብሎ የሚሰግድለትን የሚንበረከክለትን በጀርባዋ ያዘለች፣ በክንዶቿ ይታቀፈች፣ በጭኖቿ ይታቀፈች። የድንገልና ጥጦቿን የመገበች ድንክል ማርያ እግዚአብሔርን ያየንባት መስታዋታችናት። ከብሬ ግባት የኛናት። ከብሬ ግባት። ስለዚ እግዚአብሔርን በዚህ መንገድ ነው የምናየው፣ እግዚአብሔር ያከበራቸውን በማክበር እግዚአብሔር የወደዳቸውን በመውደድ። አሁን ትሰማላችሁ የሚዲያ ጦርነት ኢየሱስ ክርስቶስ እንዲህ ነው እንዲያ ነው፣ ድንግል ማርያም እንዲህ ናት እንዲያ ናት። ፈተና እኮ ነው፣ ፈተና እኮ ነው። የእግዚአብሔር ልጆች እንዱ ከሜዳ ተነስቶ ከአስፋልት ተነስቶ አስፋልት ላይ ቆሞ ሁሉም ወንጌላዊ የሆነበት ዘመን፣ ሁሉም ወንጌላዊ፣ ሁሉም ሰባኪ፣ ሁሉም ተናጋሪ፣ ሁሉም መምህር የሆነበት ዘመን። በሳይንስ ዓለም እንኳን አንዱ በአንዱ ትምህርት ላይ ባልሰለጠነበት መንገድ መምህር አይሆንም፣ መምህር አይሆንም። የሂሳብ መምህር፣ የሂሳብ መምህር ተብሎ የሚሰየመው በሰለጠነበት የትምህርት ፈቃድ ባገኘበት ነው። እንደው ሂሳብ ስለምችል ብሎ ዝም ብሎ ሄዶ የሂሳብ መምህር እንኳን መሆን አይችልም። የሳይንሱ የምንነዝቡ ይህ እንደውም ቢሆን እንኳን አይደንቅም። ምኑር እውቀት ነው፣ የተራቀ እውቀት ነው፣ ስጋዊ እውቀት ነው ቢሆን እንኳን አይደንቅም። ይህ እንኳን በዓለም ስርዓት መሆን ሳይችል መከናወን ሳይችል በመንፈሳዊ ስርዓቱ ላይ ግን ሁሉም ይሰለጥናል። በቃ ሁሉም መምር ክርስቶስን ከባህረ አባቱ ከእግዚአብሔር ከባህረ ህይወቱ ከመንፈስ ቅዱስ ለይተው እንዲህና እንዳያሉ አለምን ህዝብን ግራ አጋባሉ ይሄ ክርስቶስን አለማወቅ ነው በቂ ትምህርት አለመኖር ነው በሚገባው መንገድ መግለጽ የሚቻልበት ቦታ አለመዋል ነው የእግዚአብሔር ልጆች ወደ ምስጢሩ አልገባም እንዳልኳችሁ ጊዜ የለኝም ግን የእኛ የክርስቲያኖች ጥሪያችን፣ የእኛ የክርስቲያኖች አላማችን ሁልጊዜ እግዚአብሔርን ማየት ነው። ሁልጊዜ ከእግዚአብሔር ጋር መኖር ነው። እግዚአብሔር ያየኛል ማለት ነው። በጎ ትውልድ መሆን በጎ ትውልድ። የዚህ ጉባኤ መዘጋጀት አላማ ማንን ማየት እንድንችል ነው? ንገሩኝ፣ ማንን ማየት እንድንችል ነው? እነ ሊቀሊቃውንት ለመጋቢ ሃይማኖት ኢዮብ ይመኑ ዘማሪያኑ የተጋበዙት እግዚአብሔርን ማየት እንደምትችል ነው። አሁን በዚህ ሶስት ቀን ቆይታ እግዚአብሔርን በፍቅር አላየነው? አላየነው? ደስ አላላችሁ? እግዚአብሔር ይመስገን ብላችሁ አመስግኑት። እግዚአብሔር ይሄው የጉባኤ መዘጋጃቱ ዓላማ እንዲህ ተሰብስበን አጨብጭበን እልል ብለን እንድንለያይ አይደለም። እግዚአብሔርን ማየት እንድንችል፣ ክርስቶስን መስቀል ላይ ክርስቶስን ቀራንዮ ላይ ማየት እንድንችል፣ ድንግል ማርያምን መስቀሉ ስር ማየት እንድንችል፣ ቅዱሳንን በሕብረት ማየት እንድንችል የጉባኤው ዓላማ ይሄ ነው። የጉባኤው ግብ ይሄ ነው። ሌላ ምንም የለም። ስለዚህ የእግዚአብሔር ልጆች ነቢየ እግዚአብሔር ቅዱስ ዳዊት የነገረን ይህን ነው፣ ዘወትር እግዚአብሔርን አየዋለሁ። አሁን እንደው በዚህ እንዲህ ዕለት ዕለት መኖር ደስ አይልም። የእግዚአብሔር ልጆች ደስ አይልም። እንዲህ ቃሉ ነው እየሰሙ እግዚአብሔር እኮ ያሳርፋል። እግዚአብሔር እኮ በቃሉ ያረጋጋል። እግዚአብሔር ሲናገረን፣ የእግዚአብሔር ቃል በትክክል ልባችንን ሲነካል ምንም ነገር አይሰማን፣ ፍራቻ አይሰማን፣ ድንጋጤ አይሰማን፣ ረሃብ አይሰማን፣ ጤማ አይሰማን፣ የህመም ጥዝጣዜ አይሰማን። ነጻ ነጻ፣ እረፍት፣ ሰላም፣ አንድነት ነው የሚሰማ። ስለዚህ የእግዚአብሔር ልጆች ዘወትር እግዚአብሔርን አየዋለሁ ያለው ቅዱስ ዳዊት፣ አንደኛ በቃሉ ነው የምናየው፣ ሁለተኛ በድንግል ማርያም ነው የምናየው። የዚህ ጉባኤ መዘጋጀትም ዓላማ እግዚአብሔርን ማየት መቻል፣ እግዚአብሔርን ማሳየት መቻል ነው፣ እና በዚህ ልንጠቀምበት ያስፈልጋል ማለት እወዳለሁ።